ሀዋ ዛሬ እንግዲህ ሰይድ ያረፈው አብዲ ቤት ነው። ሻንጣውም እዛ ይኖራል እና እዛ ሂጂ ፈትሼ የሰላም ፓስፖርት አገኝላታለሁ ብላ ሂዳ ሻንጣ ውስጥ እየፈተሸች በጉ አብዲ መጣባት። አሰላሙ አሌይኩም አራምቱላይ በረካቱ። እንደሁም የሌላ እምነት ተከታይ ሰላም እንዲናቸው። መወዳችሁ ማከብራችሁ ስለምታበረታቱ እንጀዛ ክላካይር እንግዲህ ዛሬ የአብዲ ስራ መቼም በጣም ነው የሚደብረው። እኔ በበኩሌ ይሄ ልጅ አይመቸኝም። እንዴት እንደሚያስጠላይ ልነግራቸው አልችልም ማለት ነውና፣ ሰው ልጅ የሆነ ነገር ይናገራል፣ የሆነ ነገር ያጠፋል የሆነ ጎኑን ትወዱለት አላችሁ የሆነ ጎኑን ትጠሉለት አላችሁ ማለት ነው። ግን ሰይድ ይሄ አብዲ የሚሰራው ቪዲዮ ውስጥ አንድ እንደው ደስ ብሎኝ የማየው ቪዲዮ የለም ማለት ነው። በቃ ለሴት ልጅ ክብር የተባለ ነገር ከሴት ተወልዷል። እረ ይሄ እንደዚህ ኩዳር እንደ ኩዳር ነው መሰለኝ ከውጭ ታጭዶ ወደ ቤት የገባው እንጂ ለሰው ልጅ ሲናገር ለሰው ልጅ ሪራ የለው፣ በተለይ ለሴቶች። እኔ ሱመያ ላይ ሳይሆን ከሱመያ በፊት ነው የማውቀውና በጣም ነው የሚያስጠላው ስራው። ዛሬ ደግሞ እንግዲህ እንግዲህ ታውቃላችሁ፣ ሀዋ ሰላም ወስዳ ለሰይድ ስለሰጠችው ደውላ ብዙ ሰው ሰድቦኛል። እኔ አስቤም አይደለም እያደረግኩት እንዲህም ያረጋለ ብዬ አይደለም። እንግዲህ በትንሹም ሳይሆን በብዙ ታውቃዋለች ሰይድም ባህሪው አብረው ስለኖሩ የሰይድና የሱመያ የምታረቅ ደግሞ ስለምትፈልግ አገናኘቻቸው። የተፈጠረውንም ነገር አይታችኋል። ዛሬ ደግሞ ፓስፖርቷም ትላንትናም፣ በቀደምም ተጠየቀ አልሰጥም። እንደውም አግታት አለሁኝ አሁን ፓስፖርቷ ና ሊወሰርኩት አለ። አሁን እሷንም ጠርቻት የሆነ ቦታ ነው ማግታት። ሱመያ እስከምትመጣ ፓስፖርቷን አልሰጥም ብያለሁ አይደለም አሁን ደግሞ ሱመያ ማት መጣ ከሆነ እሷንም ከማገት ወደ ኋላ አልልም፣ ቤት ዘግቼ ነው ማስቀምጣት ብሏል ወላሂ። እና ብዙውን ጊዜ ተንኮል ተንኮሉን ሰይድ እውነቱን ለመናገር ቻናሉ ላይ አይለቅም፣ ቻናሉ ላይ በኮንፊደንስ አይናገርም፣ ተንኮሉን ማለት ነው፣ ስራውን አይናገርም። በሌሎች ቻና ላይ ግን ሌላ ሰይድ ነው፣ በራሱ ቻና ላይ ሌላ ሰይድ ነው፣ በሌሎቹ ቻናል ላይ ደግሞ ሌላ ሰይድ ነው። ወላሂ ሰይድ ሁለት ሰው ወይ አንድ ሰው አራት አምስት ሰው ነው። ገጸባሪው ማለት ነው። የሆነ በቃ የሆነ ነገር እየተላበሰ ነው የሚያወራው እንጂ በተለያየ ቦታ ላይ ብታዩት ረሄ ሰይድ አይደለም፣ ዛሩ ነው ነው የምትሉት። ወላ በጣም ነው የሚያሳፍራችሁ ማለት ነው። ግን የራሱ ቻናል አደብ የተሞላ በኦሮምኛውም፣ በአማርኛውም አዳብ የተሞላ ነው ቪዲዮ ማለት ነው። በቃ ይዞ የመጣው ርዕስ ሱመያ የጠየቀችውን ብቻ ነው በራሱ ቻናል ላይ ይመልሳል። ማውራት ካለበት ያወራል። ያኛው ቻናልም ማለት ግን በሌላ ቻናል ላይ በጓደኞቹ ቻናል ላይ አሁን ሊሸጣቸው የሚሰበስባቸው ቻናል ላይ ብታዩት በቃ ሰይድን አታቁት ወላ አታቁት ምንንም ከምንም ምንም ይጸዳ ምንንም የማይወክል ማለት ነው። ይሄ ደግሞ ነጩ ደግሞ ምንድን ነው? አንቺን ሰተት ብለሽ ቤቴ እስከመጣሽልኝ ድረስ ደፍሬሽ ዲቃላሽን አሳቀፍሽ አለሁ። ምን ያህል ድፍረት ነው? በዚህ በኮንፊድ እኔ እኮ ሀገራቸው ላይ መንግስት የለም። ለነገሩ ምን የደቀቀ ነው አገሪቷ ምን አለችና ነው በሁለት ምሳ ወይ በአንድ ምሳ ወይ በአንድ ቁርስ ጉቦ የምትገዟቸው ናቸው የየመን ፖሊሶች ማለት ነው እንጂ በአንድ ስልክ ጥሪ አምስት ስድስት ሆኖ ተንጋግተው የዛኔ ሰይድ ሲጠራቸው ምን ያህል ደካማ እንደሆኑ እራሱ ተመልከቱ እና ሱመያን በአገኛት እኔ በቃ እንዶ እንዴት እንዳደረገት እራሱ እንደዚህ እንደዚህ ነው የማረጋት ሰይድ ወንድ አይደለም ለምን ለምን ይፈልጋታል በቃ አሁን ሱመያም ቢያገኛት ወላሂ አንድና አንድ የሆነ የሚገላት ነው የሚመስለኝ፣ ማለት ነው። በዚህ ና እህል ከእጇ በልተሃል፣ ከእጇ ጠጥተሃል፣ ቤቷ ላይ አብረህ ኑረሃል። በአታቃት ኑሮ አታቃትም። አዩ ትሻላለች። አዩን የታባክ ታውቃታለክ? አዩን እኮ በሾሻል ሚዲያ ነው ያወካት። ወላ ኦሮሞ ስለሆነች ነው ወርውሮ ይጣልክና እዛ ከግርግዳ ያጋጭክና አንተ የዘቀጥክ አንተ ብሎ ደግሞ ዘረኛ የራስክንም ዘር አታቅም፣ እንኳን ገና ዘር ልትቆጥር ማለት ነው። አዩ ትሻላለች። አዩ ጀግና ናት። አዩ ምንድን ናት? አዩ ጀግና በረኪና ምኑን አይኖ ጀግንነቷ? ተንኮል በመስራቷ ልጅ ወልጄልሃለሁ ሶስት ሚሊዮን አስገባ ስላለች ቤት ካልገዛህልኝ ህልኝ ብላ ሰዓት ላይ ጠዳው ቤት የገዛላት ይሄ ነው ጀግንነት። ጀግንነት እኮ ሰርቶ በራስ መቆም ነው እንጂ በሰው ትከሻ፣ በሰው ሱመያ በለፋችሁ ደም ባተፍታ በሰው ሀገር ልጅነቷን ከፍላ ስንት መስዋዕት ከፍላ ነው ያገኘችው ገንዘብ ማለት ነው። አሁን ደግሞ ምን ያህል እንደዛ በሴት ልጅ እንደዛ መማታት፣ ሴት ልጅ እንደዛ እለዋ ላይ እኮ ነው ቁጭ አለው። ወላሂ እለዋ ላይ ነው ወጥቶ ቁጭ አለው። እደፍርሻለሁ ድፍረቱ ምን አይነት በግ እንደሆነ እኔ አላቅም ወላሂ። ላዚህ በግ በግ ይሄ ደብል በግ ነው፣ እንደው አንድ በግ ሳይሆን ማለት ነው። እደፍርሻለሁ